ቋንቋ ቋንቋ መማር ይጠቅማል ይጠቅማል እንጂ። ሰላም እንደምን አላችሁ? ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦቼ ሰላም ታዬ እያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በጣም ደስ የሚል መልካም ዜና ምንድን ነው ካላችሁ ከኛ ከእንግሊዝኛ ጋር ማጥናት የሚትፈልጉት ማለትም መማር የሚትፈልጉ ተማሪዎች አማርኛ ይሁን እንግሊዘኛ፣ ወይም ኦሮምኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ የምትወጡበትን እድል አመቻችተንላችኋል። ስለዚህ ከእኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከእነሱ ጋር ተቀላቅላችሁ በግሩፕ መማር ትችላላችሁ፣ እንዲሁም ደግሞ በግላችሁ መማር ትችላላችሁ ማለት ነው። ሶ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መጀመር መመዝገብ ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ እንደተለመደው በጣም አስተማሪ እና አሪፍ ቪዲዮ ነው ይዣላችሁ የመጣሁት። እንደምትወዱት እርግጠኛ ነኝ ማለት ነው ቤተሰቦቻችን። ሶ የዛሬው ቪዲዮ ብዙ መጻፍ ላይ ትኩረት እናደርጋለን ማለት ነው ቤተሰቦቻችን። ሶ እነኚህ ዲቃላ የምንላቸው ፊደላቶች አሉ። ሶ እነሱን ተጠቅመን አንድ ቃላትን መሰርታለን። ያችን ቃል ተጠቅማችሁ ደግሞ አንድ ሀሳብ ትጽፋላችሁ ማለት ነው። መጀመሪያ እኔ እነግራችኋለሁ፣ እናንተ ትሞክራላችሁ። ከሞከራችሁ በኋላ እኔ ስጽፍ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ ከመጀመሪያው እንጀምራለን። ቤተሰቦቻችን በጣም አሪፍ ኦኬ። መጀመሪያ ላይ እሷ የምትላን እንጽፋለን እሷ እሷ አያችሁ በጣም አሪፍ እሷ የምለውን ቃል እኔ ጽፌአለው ማለት ነው እሷ ፊደል ከድቃላ ሆህያት ተጠቅሚ ኢ ፊደል ጋር አንድ ላይ እሷ የምል አንድ ቃላት ጽፌአለው ማለት ነው ቤተሰቦቻችን ምን ብላችሁ ነው የምንጽፉት ማለት ነው እሷ በጣም መልካም እና ታታሪ ሰው ናት አያችሁ እሷ በጣም መልካም እና ታታሪ ሰው ናት ብላችሁ ጻፍ። እሷ በጣም መልካምና ታታሪ ሰው ናት ብላችሁ ጻፍ። ከዛ እኔ ስጽፍ ደግሞ ስይተታችሁን ታርማላችሁ ማለት ነው። ይሄኛው ሜቴድ በጣም አሪፍና አስተማሪ ስለሆነኝ ነው እንደዚህ ማመጣላችሁ። ብዙ ተማሪዎች ከኔ ጋር የሚማሩ ተማሪዎች እንደዚህ መጻፍን ማንበብን ስለምለምዱ እናንተም እንድትጠቀሙ ብዬ ነው ማመጣላችሁ ማለት ነው። ኦኬ። ስለዚህ እሷ በጣም መልካምና ታታሪ ሰው ናት ብላችሁ ትጽፋላችሁ ማለት ነው። ኦኬ አሁን ደግሞ አብረን እንጽፋለን። እሷ በጣም በጣም መልካም መልካም እና ታታሪ ሰው ናት። በጣም አሪፍ አያችሁ። እሷ በጣም መልካም እና ታታሪ ሰው ናት። እሷ በጣም መልካም እና ታታሪ ሰው ናት ብላችሁ እንደዚህ ሞክራችኋል። ስለዚህ አሁን ከሞከራችሁ ጋር እያስተያያችሁ የቱ ጋር እንደተሳሳታችሁ የትኛውም ፊደል ላይ እንደተቸገራችሁ የራሳችሁን ትፈትሻላችሁ ማለት ነው። በጣም አሪፍ ሶ የመጀመሪያውን እንደዚህ አይተናል። አሁን ወደ ሁለተኛ እናሄዳለን ማለት ነው። ሁለተኛ ላይ ደግሞ አንድ ቃላት አሁንን እንጽፋለን ማለት ነው። ከድቃላ ሆያት ተጠቅመን ቋ ን ቋ አያችሁ ቋ ን ቋ ቋንቋ። አያችሁ ቋንቋ የሚል ቃል መስርተናል ማለት ነው። ከድቃላ ሆሄያቶች ተጠቅመን ቋ ፊደል ሁለት ጊዜ ነው የተጠቀምነው። ሶ ቋንቋ የሚል ቃላት መስርተናል ማለት ነው። ስለዚህ በዚህ ቃላት ተንተርሳችሁ እናንተ ደግሞ አንድ ሀሳብ ትጽፋላችሁ ማለት ነው። ምን ብላችሁ ነው የምጽፉት? ደብተርና እስክብርቶ እንዳዘጋጃችሁት እርግጠኛ መሆን አለባችሁ። ሶ ቋንቋ መማር ይጠቅማል እንጂ አይጎዳም ብላችሁ ጻፉ። ሊድገምላችሁ ቋንቋ መማር ይጠቅማል እንጂ አይጎዳም ብላችሁ ትሞክራላችሁ። ከዛ በኋላ ደግሞ እኔ ስጽፍ ራሳችሁን ታርማላችሁ ማለት ነው። ለምንድነው እንደዚህ ማደርገው? እንደዚህ ካላደረኩ ትዕግስተኛ ሆናችሁ ስለማትጽፉ ነው። አብዛኛው ሰው አሁን ከዩቱብ ለመማር ይሞክራል፣ ግን ብዙ ጊዜ ኮንዚስታንትሊ መማር አይችልም። ማለትም ሳያቋርጥ አንድ ዓመት የተወሰነ ወራቶችን ሳያቋርጥ በየቀኑ እየሞከር ምናምን ልማር አይችልም። ለዛ ነው በግሩፕ ወይም በግል የምናስተምራቸው ማለት ነው። ግን እዚህ ጋር የምትማሩት ነገር ደግሞ መሰረቱን እንድትይዙ፣ እንዴት መማር እንዳለባቸው፣ እንዴት እንደምትማሩ የሚያሳይ ቪዲዮ ነው ማመጣላቸው ማለት ነው። ቤተሰቦቻችን ሰው በጣም ጠቃሚ ቪዲዮ ነው ማለት ነው። ስለዚህ ቋንቋ መማር ይጠቅማል እንጂ አይጎዳም ብላችሁ ጽፋችኋል። ስለዚህ አሁን ደግሞ አብረን እየጻፍን እናያለን። ቋንቋ ቋንቋ መማር ይጠቅማል ይጠቅማል እንጂ አይጎዳም። አያችሁ፣ ቋንቋ የምትሉ ራሷን ትጠቀማላችሁ። ከዛ መማር ይጠቅማል እንጂ አይጎዳም። ቋንቋ መማር ይጠቅማል እንጂ አይጎዳም። ሰው በትክክል ከጻፋችሁ ቀጣዩን ትሞክራላችሁ ማለት ነው። በትክክል ካልጻፋችሁ ደግሞ የቱ ጋር እንደተሳሳታችሁ ራሳችሁን ትፈትሻላችሁ ማለት ነው። በጣም አሪፍ። ኦኬ፣ አሁን ወደ ሶስተኛ እንሄዳለን። ሶስተኛ ይቷ ደግሞ ኩ ዋ ኳ ኳ ኳስ። አያችሁ? በጣም አሪፍ። ስለዚህ ኳስ የምትል ቃላት ደግሞ ኳ ፊደል ከድቃላ ሆሄያት ተጠቀመናት። ኳስ የሚል ቃላት መስርተናል ማለት ነው። አሁን ደግሞ ኳስ የሚለውን ቃላት ተጠቅማችሁ አንድ ሀሳብ ትጽፋላችሁ። ምንድን ነው የምትሉት? ኳስ ጨዋታ ማየት በጣም እወዳለሁ፣ ኳስ ጨዋታ ማየት በጣም እወዳለሁ፣ ኳስ ጨዋታ ማየት በጣም እወዳለሁ ብላችሁ ነው የምጽፉት ማለት ነው። ሞክሩና ከዛ ኔ ሲጽፍ ደግሞ ከጻፋችሁት ጋር እያስተያያችሁት አያላችሁ ማለት ነው። ኦኬ አሁን አብረን እንጽፋለን። ኳስ ጨዋታ ኳስ ጨዋታ ማየት ማየት በጣም በጣም እወዳለሁ። በጣም አሪፍ አያችሁ። ኳስ ጨዋታ ማየት ኳስ ጨዋታ ማየት በጣም እወዳለሁ። ኳስ ጨዋታ ማየት በጣም እወዳለሁ። በጣም አሪፍ እወዳለሁ ስትሉ ሌና ሁ ነው የምታስገቡት። አብዛኛው ተማሪ እንደዚህ አይነት ነገሮችን ስጽፍ ሎ ፊደል ነው የሚያስገባው፣ ወዳ ሎው ብሎ ነው የሚጽፉት ማለት ነው። ስለዚህ እንደዛ ከጻፋችሁ ትክክል አይደላችሁም። ስለዚህ እወዳለሁ ሌና ሁ ነው መጨረሻ ላይ መዝግባት ያለባችሁ። ሶ ኳስ ጫወታ ማየት እወዳለሁ፣ ኳስ ጫወታ ማየት በጣም እወዳለሁ የሚለውን በዚህ መልክ አይተናል ማለት ነው። ቤተሰቦቻችን አሁን በደንብ አርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ቀጣይ አራተኛ እሺ። ቋሚ ቋሚ አያችሁ? ቋሚ ቋሚ የምለውን ተጠቅማችሁ ደግሞ አሁንም አንድ ሐሳብ ትጽፋላችሁ ማለት ነው። በጣም አሪፍ ሶ ቋሚ የሆነ ነገር በዚህ ዓለም ምንም የለም። ቋሚ የሆነ ነገር በዚህ ዓለም ምንም የለም ብላችሁ ነው የምጽፉት ማለት ነው። ቋሚ የሆነ ነገር በዚህ ዓለም ምንም የለም ብላችሁ ትጽፋላችሁ ማለት ነው። በጣም አሪፍ ኦኬ። ሞክሯ ከሞክራችሁ አንድ ላይ ደግሞ እንጽፋለን። ቋሚ የሆነ ነገር በዚህ ዓለም ምንም የለም በጣም አሪፍ አያችሁ። ቋሚ የሆነ ነገር በዚህ ዓለም ምንም የለም። ቋሚ የሆነ ነገር በዚህ ዓለም ምንም የለም። በጣም አሪፍ ሰው፣ አብዛኞቻችሁ በትክክል እንደጻፋችሁ ተስፋ አደርጋለሁ ማለት ነው። ግን ብዙ ጊዜ ስትጽፉ አሁን እችን ፊደል ማለት እችን ቃላት ለመጻፍ ትቸገራላችሁ። በዚህ ሶስት ፊደል ነው የሚሆነው ቤና ዚህ ብቻ ካደረጋችሁ ትክክል አይደለም ማለት ነው። ሶ በዝህ ብላችሁ ሶስት ፊደል ነው ማድረግ ያለባችሁ ማለት ነው። በዝህ የምትሏን በትክክል ከጻፋችሁ ሌሎቹ ቀላል ናቸው ብዬ አስባለሁ። ስለዚህ ቋሚ የሆነ ነገር በዚህ ዓለም ምንም የለም፣ ሁሉም ነገር ያልፋል ማለት ነው። ኦኬ፣ በጣም አሪፍ ሶ አራተኛዋንም በዚህ መልክ አይተናል ማለት ነው። በደንብ አርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ ቤተሰቦቻችን ጽሁፍ ለመልመድ በዚህ መንገድ ካጠናችሁ በጣም ቀላል ነው በሌላ መንገድ ቶሎ ለመልመድ ይከብዳችኋል በእርግጠኝነት የምነግራችሁ ማለት ነው እኔም ማስተምራቸው ተማሪዎችም በዚህ መልክ ነው ማጽፋቸው ስለዚህ እናንተም በዚህ መልክ በደንብ አርጋችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ቀጣይ ደግሞ ሆዋ ኋላ ቀር ኋላ ቀር ኋላ ቀር አያችሁ፣ ኋላ ቀር ሲባል ሰምታችሁ ሊሆን ይችላል። ሁዋ ከሀ ቤተሰብ ከብዙሃኑ ሃ ቤተሰብ መጨረሻዋ ስምንተኛዋ ፊደል ሁዋ ድቃሉዋ ማለት ነው። ሶ ኋላ ቀር ኋላ ቀር የሚል ቃላት መስርተናል ማለት ነው። ስለዚህ ይህን ቃላት ተጠቅማችሁ አንድ ሀሳብ ትጽፋላችሁ ማለት ነው። ሶ ምን ብላችሁ ነው የምጽፉት? ኋላ ቀር አስተሳሰብ ከሰው መወገድ አለበት። አያችሁ ኋላ ቀር አስተሳሰብ ከሰው መወገድ አለበት ብላችሁ ነው የምጽፉት ማለት ነው። በጣም አሪፍ። ኦኬ ቪዲዮን አቁማችሁ ትጽፋላችሁ፣ ከዛ አንድ ላይ እንሞክራለን። አንድ ላይ እንሞክራለን። አሁን ደግሞ ኋላ ቀር አስተሳሰብ አስተሳሰብ ከሰው ከሰው መወገድ አለበት። በጣም አሪፍ። አያችሁ ኋላ ቀር ኋላ ቀር አስተሳሰብ ከሰው መወገድ አለበት። በጣም አሪፍ። ኋላ ቀር አስተሳሰብ ከሰው መወገድ አለበት የሚል ሐሳብ በዚህ መልክ ጽፋችኋል ማለት ነው ቤተሰቦቻችን። የቱ ጋር እንደተሳሳታችሁ የራሳችሁን ስህተት እያወጣችሁ ለሌላ ጊዜ ማስተካከል እንዳለባችሁ ማወቅ ይጠበቅባችኋል ማለት ነው ኦኬ አሁንም ደግሞ ወደ ቀጣይ እንሄዳለን እስካሁን በደንብ አድርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ በጣም አሪፍ ኦኬ ጉ ጓ ን ት ጓንት አያችሁ ጓንት ስለዚህ ጓንት ብላችሁ የሆነ ነገር ደግሞ ትጽፋላችሁ ማለት ነው የሆነ ሀሳብ ከጓንት ጋር የተገናኘ ነገር ማለት ነው ጓንት ማድረግ እጃችን ከክፉ ይከለክላል ብላችሁ ጻፉልኝ ጓንት ማድረግ እጃችን ከክፉ ይከለክላል ብላችሁ ትጽፋላችሁ ማለት ነው በጣም አሪፍ ኦኬ ጓንት ማድረግ እጃችንን ከክፉ ይከለክላል ኦኬ አንድ ላይ እየጻፍን ደግሞ እንሞክራለን አሁን ጓንት ማድረግ ማድረግ እጃችንን ከክፉ ይከለክላል በጣም አሪፍ አያችሁ ጓንት ስትሉ እንደዚህ ትጽፋላችሁ ከዛም ማድረግ እጃችንን ከክፉ ይከለክላል በጣም አሪፍ ማለት ያን ያክል ከባድ አይደለችም እንደ ሞከራችሁ እርግጠኛ ነኝ ማለት ነው ስለዚህ አንተ ማድረግ እጃችንን ከክፉ ይከለክላል የምለውን በዚህ መልክ ጽፈናል። ማለት ነው። እናንተ ከጻፋችሁት ጋር እያስተያያችሁ የቱ ጋር እንደተሳሳታችሁ ስህተታችሁን አውቃችሁ ከዛ በቀጣይ ጊዜ ማስተካከል ይጠበቅባችኋል ማለት ነው። ማለት ስህተታችሁን ካወቃችሁ ወይም የቱ ጋር እንደምትሳሳቱ ካወቃችሁ የችግሩ ሀምሳ ፐርሰንት አውቃችኋል ማለት ነው። ሶ ችግራችሁ የቱ ጋር እንደሆነ የትኛውን ስጽፉ እንደምትቸገሩ እያያችሁ ትሄዳላችሁ ማለት ነው። ውድ ቤተሰቦቻችን። በጣም አሪፍ ኦኬ አሁን በሚገርም ሁኔታ የጻፍን ወደ መጨረሻው አካባቢ ደርሰናል ቤተሰቦቻችን ሶ የመጨረሻኛ ደግሞ ሟ ሟርተኛ ሟርተኛ ሰው መቼም አይሳካለትም ብላችሁ ትጽፋላችሁ ማለት ነው ሟርተኛ ሰው መቼም አይሳካለትም ብላችሁ ትጽፉልኛላችሁ። ኦኬ፣ ጀምሩ እሺ። ከጻፋችሁ አንድ ላይ ደግሞ አሁን እንጽፋለን። ሟርተኛ ሟርተኛ ሰው ሰው መቼም መቼም አይ ሳካ ለትም በጣም አሪፍ ሟርተኛ ሰው መቼም አይሳካለትም ማርተኛ ሰው መቼም አይሳካለት። እንግዲህ ውድ ቤተሰቦቻችን ዛሬ ያየናቸው በጣም ድንቅ የሆኑ ቃላቶችና ሐሳቦች ናቸው ማለት ነው። ቃላቶችም ከድቃላ ሆሄያት እየተጠቀምን ያመጣናቸው ቃላቶች ናቸው። ብዙ ጊዜ ለመጻፍ ብዙ ተማሪዎች የሚቸገሩባቸው አይነት ቃላቶች ናቸው ማለት ነው። እነሱን ተጠቅመን ደግሞ ሰፋ እያደረግን ወደ ሐሳብ እየቀየርን አይተናል ማለት ነው። በጣም አሪፍና አስተማሪ የሆነ ቪዲዮ ነው የሌሎቹ እንዲደርስ ሼር ማድረግ፣ ላይክ ማድረግ እንዳረሱ ቤተሰቦቻችን። እንደገና ደግሞ ኮመንትም እያደረጋችሁ የፈለጋችሁትን ነገር ኮመንት ላይ እየጻፋችሁ ከወጣችሁ እኛን ያበረታታናል ማለት ነው። ቤተሰቦቻችን እስካሁን እያበረታታችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት መማር የምትፈልጉ ተማሪዎች በየትኛውም ቦታ በየትኛውም ሰዓት በሚመቻችላችሁ ሰዓት በግሩፕም በግልም ማጥናት የሚትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት ዕድል ያላገኛችሁት እንደገና ደግሞ ለትምህርት ቤት ገብታችሁ ለመማር የማይመቻችሁ በስራ ሁኔታ፣ እንደገና ደግሞ በቦታ ሁኔታ የማይመቻችሁ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ፣ በኦንላይን ባሉበት ቦታ ሆናችሁ ማጥናት ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። ስለዚህ በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህራችሁ ነበርኩ። አመሰግናለሁ።